ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን፣ ከናሁ ቴሌቪዥን ለዕለተ ሰኞ ምሽት መስከረም 26 2018 ዓመተ ምህረት የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎችን ከአሁን ሰዓት ጀምሮ ወደ እናንተ እናደርሳለን። መረጃዎችን ወደ እናንተ በማድረስ ገዛ ሄንዱ ላይ የካሜራ ባለሙያችን ዘካሪያስ ኃይሉ ከእኛ ጋር ቆይታ ያደርጋል። አብራችን ሁኑ። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ በአዲስ አበባ ስቴዲየም እየተከናወነ የሚገኘው 19ኛው የአዲስ አበባ ከተማ ዳሴ ዋንጫ ወሳኝ ምዕራፍ ላይ ደርሷል። አሁን ማምሻው ላይ የተጠናቀቁ ጨዋታዎች አሉ። አስቀድሞ ዛሬ ቀን 8 ሰዓት ላይ የተደረገው የመቻልና የፋሲል ከተማ ጨዋታ በመቻል 3 ለ1 አሸናፊነት ተጠናቋል። መቻል እንግዲህ ድል ማድረጉን ተከትሎ በስድስት ነጥቦች እንደዚሁ ከምድቡ በአንደኝነት ወደ ግማሽ ፍጻሜው ያለፈበትን ውጤት ማስመዝገብ ችሏል። ዛሬ እንግዲህ በነበ እንቅስቃሴ ይህ ፕሮግራም ይሄ ቶርናመንት ከተጀመረ ጀምሮ እንግዲህ በየስቴዲየሙ የሚገኙ ደጋፊዎች ከጊዜ ወደ ጊዜ እንደዚሁ ቁጥራቸው እየጨመረ ነው የመጣው። የአዲስ አበባ ስቴዲየም ከረጅም ጊዜ በኋላ ነው እንግዲህ ይህን አይነት የእግር ኳስ ውድድር እያስመለከተን የሚገኘው ማለት ነው። እንግዲህ ቀን ስምንት ሰዓት ላይ በተደረገው የመቻል እና የፋሲል ከተማ ጨዋታ ላይም በአንጻራዊነት የተሻለ ተመልካቾችን አይተናል ማለት ነው። በጨዋታው እንቅስቃሴ መቻል እንደ ቡድን በጣም ጥሩ የተሰራና እየተሻሻለ የመጣ ቡድን መሆኑን እያስመለከተን ነው የሚገኘው። የመጀመሪያውንም ጨዋታ በሰፊ ጉል ልዩነት ማሸነፉ ይታወሳል። አሁንም ደግሞ እንደዚሁ ዛሬ የተደረገውን ጨዋታ ፋሲል ከተማን ሶስት ለአንድ በሆነ ውጤት ማሸነፍ ችሏል። የአሰልጣኝ ሙልጌታ ምረቱ ቡድን ለፕሪሚየር ሊጉም የሚሆነውን ዝግጅት በማድረግ ላይ ነው የሚገኘው። የተጫዋቾቹ መግባባት፣ ኳስ ይዞ በመጫወት ረገድ የተሻለ ነገር ተመልክተናል። ፋሲል ከተማም በተመሳሳይ የተቆራረጡ ቢሆኑ ቡድኑ የሚገኝበት ሁኔታ ግን የተሻለ ይመስላል። ያው በአዲስ አሰልጣኝ ነው እየሰለጠነ የሚገኘው ኢንስትራክተር ኢኒስትራክተር ዮሐንስ ሳህሌ ነው። እንግዲህ ፋሲል ከነማን ተረክበው በዚህ አመት ቡድኑን በማሰልጠን ላይ የሚገኘው ማለት ነው። የተሻሻሉ ነገሮች ሁለቱም ቡድኖች ላይ ተመልክተናል በዛሬው ጨዋታ ላይ ነገር ግን በማጥቃቱ እንቅስቃሴ የበለጠ የተዋጣለት የወጣቱ አሰልጣኝ እንደዚሁ የሙልጌታ ምህረቱ መቻል ነው ማለት ይቻላል። በዚህ እንቅስቃሴ ላይ ጥሩ ጥሩ ተጫዋቾችን ተመልክተናል። የማሸነፊያዎቹን ሶስቱን ግቦች ለመቻል እግር ኳስ ክለብ ተማም ሀቢብ፣ አብዱል ከሪም ወርቁና እንደዚሁ ሌላኛው ደግሞ ዮሴፍ ታረቀኝ ናቸው። ኳስና መረብን ያገናኙ ተጫዋቾች በዚህ እንቅስቃሴ ላይ ዮሴፍ ታረቀኝ በጨዋታው ላይ ጥሩ እንቅስቃሴ በማድረግ እንግዲህ የጨዋታው ማነው ዘማች ወይም ደግሞ የጨዋታው ኮከብ በመባል 20 ሺህ የኢትዮጵያ ብር እንደዚሁም ደግሞ ዋንጫ ተሸልሟል ማለት ነው። ከዛ ባለፈ እንግዲህ ይህንን ሽልማት ደግሞ ያበረከተችለት የላይቤሪያ ሴት ብሔራዊ ቡድን ኢትዮጵያዊቷ አሰልጣኝ ኢንስትራክተር ሰላም ዘራይ ነች። እንግዲህ በስፍራው በመገኘት ይህንን ወጣት አበረታታለች ማለት ነው። ቃል ኪዳን ዘላለም ደግሞ ለአጼዎቹ ብቸኛዋን ግብ ከመረብ ያሳረፈ ተጫዋች ሆኗል ማለት ነው። ቀደም ሲል እንደገለጽኩላችሁ መቻል እንግዲህ በ ስድስት ነጥብ ወደ ግማሽ ፍጻሜ ማለፉን ያረጋገጠ ቡድን ሆኗል ምድቡንም በቀዳሚነት እየመራ ነው ያጠናቀቀው ማለት ነው ፋሲል ከተማ ደግሞ ዛሬም እንግዲህ ሁለተኛ ተከታታይ ሽንፈቱን ማስተናገዱን ተከትሎ ከውድድር መድረኩ የተሰናበተበትን ውጤት ነው እየተመለከት ነው ማለት ነው በሌላኛው ምድብ ደግሞ ኢትዮጵያ ቡና እግር ኳስ ክለብ እንደዚሁ ከኢትዮ ኤሌክትሪክ የአዲስ አበባ ደርቢ በጣም ጥሩ እንቅስቃሴ የታየበትን ጨዋታ እንደዚሁ ተመልክተናል ዛሬ በነበረው እንቅስቃሴ ላይ ማለት ነው በቀጣይ በተለይም የ19ኛው የአዲስ አበባ ከተማ አዳሴ ዋንጫ እንደዚሁም ሞቅ ደመቅ እንዳለ እንደሚቀጥል ነው አዘጋጆቹ የነገሩን ማለት ነው። ከጨዋታው በኋላም አስተያየት ተሰጥቷል። አሰልጣኞች ያለውን የሲቲ ካፕ መኖሩ የበለጠ ለፕሪሚየር ሊጉ መዘጋጃ እንዲሆናቸውና በአዳዲስ በክረምቱ የተጫዋቾች የዝውውር መስኮት ወደ ቡድናቸው ያመጧቸው ተጫዋቾችን ማየት እንደሚያስችላቸው እንደዚሁ እየገለጹ የነበረበትን ሂደት ተመልክተናል። ወደ ሌላኛው የሀገር ቤት ስፖርታዊ መረጃችን ስናልፍ የኢትዮጵያ ብሔራዊ ቡድን ይመለከታል። የኢትዮጵያ ብሔራዊ ቡድን በ2026 ለዓለም እግር ኳስ ዋንጫ የውድድር መድረክ ለመብቃት ባይችልም ነገር ግን የመርሃ ግብር የዓለም ዋንጫ ማጣሪያ ጨዋታዎች ያሉበት በቀጣይ ከቡርኪናፋሶና እንደዚሁ ደግሞ ከጊኒ ቢሳው ብሔራዊ ቡድን ጋር ማለት ነው። እነዚህን ጨዋታዎች የሚያደርገው በምስራቅ አፍሪካዊቱ ሀገር በጎረቤት ሀገር ሩዋንዳ ኪጋሊ ላይ ነው እና ዛሬ ምሽት ላይ እንደዚሁ ወደ ስፍራው ማቅናቱ እየተገለጸ ነው የሚገኘው በቀጣይ ሁለቱን ጨዋታዎች ያደርጋል። እሁድና ረቡዕ ላይ ማለት ነው። እነዚህ ጨዋታዎች መርሃ ግብር ከማሟያ ውጭ ለኢትዮጵያ ብሔራዊ ቡድን ምንም ፋይዳ የላቸውም። ነገር ግን ያው የኢትዮጵያ ብሔራዊ ቡድን የኢትዮጵያ ብሔራዊ ቡድን ነውና ከወዲሁ መልካም እድል እንዲገጥመው እንመኛለን። ዛሬ እንግዲህ አጠቃላይ የብሔራዊ ቡድኑ ዝግጅት በተመለከተ እንደዚሁ ጋዜጣዊ መግለጫ ተሰጥቷል። አሰልጣኝ መሳይ ተፈሪ ብሔራዊ ቡድኑ በጥሩ ሁኔታ እንደተዘጋጀ በእርግጥ የአቋም መፈተሻ ጨዋታ ማድረግ እንዳልተቻለ እንደዚሁ የተገለጸበትን ሂደት ተመልክተናል። ከአንዳንድ ጉዳዮች ጋር በተያያዘ የሚል ሀሳባቸውን ገልጿል። ለመርሃ ግብርነት ማሟያ የሚደረጉት ጨዋታዎች እንግዲህ በቀጣይ የምንጠብቃቸው ነው የሚሆነው ማለት ነው። የሌላኛው የሀገር ቤት ስፖርታዊ መረጃችን የሚሆነው አትሌቲክስን ይመለከታል። እንግዲህ አትሌቲክስ በጣም ህመም ላይ ነው የሚገኘው። የኢትዮጵያ አትሌቲክስ ውጤት የቀናን አይደለም የምንገኘው ባለፈው የተጠናቀቀውን እናስታውሳለን በቅርቡ የዓለም አትሌቲክስ ሻምፒዮና የውድድር መድረክ ላይ ኢትዮጵያ ያለምንም ወርቅ ከረጅም ዓመታት በኋላ የተመለሰችበት እንደዚሁ ሻምፒዮና እንደነበረ ማስተዋስ ይቻላል እና ያን ያህል አስደሳች አይደለም አሁን ያለው ውጤት። ነገር ግን ደግሞ አንዳንድ ነገሮችንም እየተመለከተ እንገኛለን። ይህ በእንዲህ እንዳለ ግን በሳምንቱ መጨረሻ ቀናት ደግሞ በተለያዩ የውድድር ዓለማቶች ሰዎች እንደዚሁ ኢትዮጵያን አትሌቶች የተሳተፉበትን ውጤት ማስመዝገብ ችሏል። አትሌት መዲና ኢሳ እንደዚሁ አሸናፊ ሆናለች። በሮማኒያ በተደረገ የ10 ኪሎ ሜትር የቴንስ ራንስ ላቪኒያ ውድድር ላይ እንደዚሁ ይህንን የጎዳና ሩጫ ውድድር ማሸነፍ የቻለችበት ውጤት ተመዝግቧል። 30 ደቂቃ ከ28 ሰከንድ ፈጅቶባታል ተብሏል፣ ይህንን ውድድር ለማጠናቀቅ በቀዳሚነት ማለት ነው። ከዚህ ቀደም በስፔን ካስቴኒያን እንደዚሁ ደግሞ በእንግሊዝ ለንደን የተደረጉትን እንደዚሁ ተመሳሳይ ጎዳና የ10 ኪሎ ሜትር ውድድሮችን እቺ ወጣት አትሌት እንግዲህ ማሸነፍ የቻለችበት ውጤት ተመዝግቧል ማለት ነው። ተከታታይ ሶስተኛ ድለዋ ነው ተብሏል ማለት ነውና በግል በሚደረጉ ውድድሮች ላይ እንግዲህ ውጤታቸውን ያስቀጠሉበትን አጋጣሚ ተመልክተናል። እንደ ሀገር ደግሞ የአትሌቲክሱ ቤተሰብ መላው ኢትዮጵያ ደግሞ ከኢትዮጵያውያን አትሌቶች የለመደውን ውጤት ይፈልጋል። ቀጣይ እንግዲህ ከሜዳ ውጭም ሜዳ ላይ የሚያሉት ጉዳዮች እንግዲህ እልባት ሲያገኙ ወደ ቀድሞ ገናናነታችን እንመለሳለን ብለን እናስባለን። ከዚሁ ከአትሌቲክስ ስፖርታዊ መረጃችን ጋር ግን በተያያዘ እንደዚሁ የ23 ዓመቷ የ800 ሜትር ሯጯ ኢትዮጵያዊቷ ጽጌ ድጉማ እንደዚሁ ጉዳት እንዳጋጠማት እየተገለጸ ይገኛል። በአሜሪካ ከሚከናወነው የአንድ ማይልስ ውድድር ውጭ ይሆናለች ተብሏል። እንግዲህ በዓለም ሻምፒዮናው ላይ ጉዳት አጋጥሟት ሰባት እንደነበረ፣ አሰልጣኙም እንደዚህ ሲናገሩ ነበረ። በዚያው ወደ ኢትዮጵያ ከመምጣት ይልቅ በዚያው ወደ ሀገረ ኔዘርላንድ አምርታለች ለሕክምና እዛ ሕክምናዋን እየተከታተለች እንዳለ እንግዲህ ያገኘነው መረጃ ያመለክታል ማለት ነው። እንግዲህ በቀጣይ በሚኖሩ ሀገራዊና የግል ውድድሮች ላይ የአትሌት ጽጌ ድጉማ በመልካም ጤንነቷ እንድትመለስ እንመኛለን። የሀገር ቤት ስፖርታዊ መረጃዎቻችን ይህንን ይመስላሉ። በቀጣይ ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ መረጃዎቻችን እናልፋለን። አብራችኑ ነው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 ተመልሰናል። ክቡራትና ክቡራን ተመልካቾቻችን ናሁ ቴሌቪዥን ናሁ ስፖርት በመከታተል ላይ ትገኛላችሁ። አብራችሁን ስላላችሁ በጣም እናመሰግናለን። ቀደም ሲል የሀገር ቤት ስፖርት አብይ መረጃዎችን ወደ እናንተ አድርሰናል። በተለይ አዲስ አበባ ከተማ አዳሴ ዋንጫ የውድድር መድረክን በተመለከተ ዛሬ የተደረጉትን ጨዋታዎች እንደዚሁ የተመለከትንበትን መረጃ ወደናንተ ማድረሳችን የሚታወስ ነው ማለት ነው። አሁን በቀጥታ ወደ ባህር ማዶ ስፖርት አብይ መረጃዎቻችን እናልፋለን። በዚህ ሳምንት እንግዲህ ቅዳሜና እሁድ ከፊቶቻችን የሚመጡት የእረፍት ቀናቶች የአውሮፓ ሊጎች የማይከናወኑ ያለበት ነው የሚሆነው። የሀገራት ጨዋታዎች፣ የዓለም ዋንጫዎች፣ እንደዚሁም የወዳጅነት ጨዋታዎች እና በአፍሪካ ደረጃም ወደ ዓለም እግር ኳስ ዋንጫ ውድድር ለማለፍ እንግዲህ የሚደረጉ የማጣሪያ ጨዋታዎች እንደዚሁ የሚከናወኑ ነው የሚሆነው እና ተጫዋቾች በአጠቃላይ የክለብ ቆይታቸውን ትተው አሁን ወደ ብሔራዊ ቡድኖቻቸው እያመሩ ነው የሚገኙት፣ ለሀገር ግልጋሎት ማለት ነው እና እነዚህን በተመለከተ እነማን ወደ ብሔራዊ ቡድኖቹ አቀንተዋል ወይስ ደግሞ በጉዳት ምክንያት ከብሔራዊ ቡድኑ ስብስብ ውጭ የሆኑት ውስጥ ተጫዋቾች እነማን ናቸው የሚለውን በጥቂቱ እንመለከታለን። የመጀመሪያው መረጃችን የሚሆነው እንግዲህ በቀጣይ ክሊያም ባፔን የተመለከተው መረጃችን እየወጣ ነው የሚገኘው ማለት ነው። እና ክሊያም ባፔ በቀጣይ እንግዲህ ጉዳት እንዳልገጠመው ነው በብሔራዊ ቡድኑ ስብስብ ውስጥ መኖሩ እየተገለጸ ነው የሚገኘው። በቀጣይ የዓለም ዋንጫ ማጣሪያ ጨዋታዎች ይኖሯታል፣ የፈረንሳይ ብሔራዊ ቡድን ማለት ነው። ይህንንም በመከተል እንግዲህ ትናንት ምሽትም እንደዚሁ ተመልክተኗል። ይሄ ተጫዋች ታናሽ ወንድሞ የሚጫወትበትን የሊል ክለብ ጨዋታ ነበረው ከፒኤስጂ ጋር እና የቀድሞ ክለቡን በሚገጥምበት እንቅስቃሴ ሴዴም ሆኖ ወንድሙን ሲያበረታታ ጎልም ሲያስቆጥር ጭምር ሲጨፈር ተመልክተናልና፣ ቀጣይ እንግዲህ ከፈረንሳይ ብሔራዊ ቡድን ጋር እንደዚሁ ስብስቡን ተቀላቅሎ ጨዋታ ያደርጋል የሚል ዴሻ ፔን አስተያየት ሰጥቷል ማለት ነው። ክሊያም ባፔን በተመለከተ ማለት ነው። ሌሎች ተጫዋቾች ከብሔራዊ ቡድን ስብስብ ውጪ ናቸው። ኦዲጋርድ ቀደም ሲል አንስተኗል። በመጀመሪያው መረጃችንም እንግዲህ ማንቸስተር ይቅርታ፣ አርሰናል በሳምንቱ መጨረሻ ቀናት ጨዋታውን በሚያከናውንበት ሰዓት ላይ የጉዳት አስተናግዶ ፈርስት ሀፍ ላይ ከዌስት ሃም ዩናይትድ ጋር በነበረው እንቅስቃሴ እንግዲህ ተጎድቶ መውጣቱ የሚታወስ ነው። ይህም እንግዲህ በቀጣይ የኖርዌይ ብሔራዊ ቡድን ከእስራኤል ብሔራዊ ቡድንና በዓለም ዋንጫው እንደዚሁም ደግሞ ከኒውዚላንድ ጋር በሚያደርጉትም የአቋም መፈተሻ ጨዋሳ ላይ የተጫዋቹን ግልጋሎት የኖርዌይ ብሔራዊ ቡድን እንደማያገኝ እየተገለጸ ነው የሚገኘው ማለት ነው። ሌሎች መረጃዎችን ስንመለከት እንደዚሁ ክርስቲያኖ ሮናልዶ በፖርቱጋል ብሔራዊ ቡድን ውስጥ ካለ በ2026 የአለም እግር ኳስ ዋንጫ የውድድር መድረክ ላይ ውጤታማ እንደምትሆን የፖርቱጋል ብሔራዊ ቡድን እንደዚሁ አንጋፋው ፖርቱጋላዊ አሰልጣኝ ጆዜ ሞሪኒዮ እየመሰከሩ ነው የሚገኙትና ክርስቲያኖ ሮናልዶ ያለው ልምድ እስካሁን ድረስ በእግር ኳስ ህይወቱ ያካበተው ልምድ ቀላል የሚባል አይደለም። አሁንም መጫወትና ታሪክ መስራት ይችላል። በዚያ ላይ ደግሞ የፖርቱጋል ብሔራዊ ቡድን ስብስቡ እጅግ በጣም አስደናቂ ነው። በዚህ ላይ ይሄ ልምድ ደግሞ እንደዚሁ ሲካተትበት ትልቅ ጉዞ ሊያደርጉ እንደሚችሉ ነው እየገለጸ የሚገኘው እና ክርስቲያኖ ሮናልዶን ልናከብረው ይገባል። እስካሁን ድረስ ባለው የእግር ኳስ ህይወቱ ጠንካራ ስራዎችን በመስራት ለታዳጊዎች አርያ የሚሆን ስራ ነው እየሰራ የሚገኘው አሁን እስካለበት የሳውዲ ፕሮ ሊግ ከመነሻው ከስፖርቲንግ ሊዝበን ተነስቶ ከዚያም ወደ ማንቸስተር ዩናይትድ ከዛም ወደ ሪያል ማድሪድ፣ ዩቬንቱስ በመሳሰሉ ክለቦች ውስጥ ተጫውቶ ዳግም በማንቸስተር ዩናይትድ የተመለከትንበትን ሁኔታዎች በማንሳት ማለት ነው አሰልጣኝ ጆዜ ሞሪኒዮ አሁንም የዚህ የተጫዋች ብቃት እንዳልነጠፈና ቀጣይ ለታዳጊዎችና ወጣቶች ትልቅ መነሳሳትን በብሔራዊ ቡድን ውስጥ ሊፈጥር እንደሚችል ያላቸውን እምነት እንደዚሁ ገልጿል ማለት ነው። በእርግጥ ጥሩ ስብስብ ነው። የኔሽንስ ሊግ ዋንጫ ክብር ማሳካቱን እናስታውሳለን፣ በቅርቡ ማለት ነው። ከዛም ባለፈ በዓለም ዋንጫው እንደዚሁ የምድብ ማጣሪያ ጨዋታዎች ላይም ጎሎችን ሲያስቆጥር ተመልክተናል። እና እሱም ያስቀመጣቸው ውጥኖች ስላሉ የአንድ ሺህ ጎል የማስቆጠር ሂደቱንም እንደዚሁ በዓለም ዋንጫው ላይም ሊያሳካ የሚችልበት እድል እንዳለ እየተገለጸ ነው የሚገኘው። ጆዜ ሞሪኒዮ ናቸው እንግዲህ ክርስቲያኖ ሮናልዶ የሀገራቸውን ልጅ ብቃት በተመለከተ አስተያየት የሰጡት ማለት ነው። በቀጣይ የሚሆኑትን ጉዳዮች እንመለከታለን ማለት ነው። ሌሎች መረጃዎችን ስንመለከት እንደዚሁ ኖቲንግሃም ፎረስት እናገኛለን። ኖቲንግሃም ፎረስት እግር ኳስ ክለብ አምና በኑኖ ስፕሪንቶ ሳንቶስ ቡድን ውስጥ እጅግ በጣም በኑኖ ስፕሪንቶ ሳንቶስ ስር ሆኖ የሚገርመውን ኖቲንግያም ፎረስትን ተመልክተናል። የኢሮፓ ሊግ ተሳታፊ መሆኑን እናስታውሳለን። ያው በእርግጥ ሊዮን ነበር በዚህ ስፍራ ላይ ተሳታፊ ሆኖ ማረጋገጡ የሚታወስ ነው። ነገር ግን ሊዮን ደግሞ ከዚህ በሁለት ክለብ ውስጥ በአንድ ባለሀብት ሁለት ክለብ መተዳደር አይችልም፣ ወይም ደግሞ በአውሮፓ የውድድር መድረክ መሳተፍ አይችልም በሚለው የአውሮፓ እግር ኳስ ማህበር መመሪያን እንግዲህ ይጥሳል በሚል የኖቲንግሃም ፎረስት ወደዚህ መምጣቱ የሚታወስ ነው እና እየተሳተፈ ነው የሚገኘው። አምና በጣም የሚገርመውን ቡድን ኖቲንግሃም ፎረስት ተመልክተን ነበር። ነገር ግን አሰልጣኝ ኑኖ ስፕሪንቶ ሳንቶስ ከክለቡ ግሪካዊ ባለሀብት ማሪናኪስ ጋር የነበራቸው እንግዲህ ሰጣ ገባ አሰልጣኙ እንዲሰናበቱ አድርጓል። አሁን አንጂ ፖስቴ ኮግሉ ናቸው እንግዲህ ኖቲንግያም ፎረስትን ተረክበ በማሰልጠን ላይ የሚገኙት ማለት ነው። እሳቸው እንግዲህ ከዚህ በፊት የቶተንሃም ሆትስፐርስን የአሰልጣኝነት ዘመናቸው እናስታውሳለን። ከዛም ደግሞ በፖርቱጋል ሊግም እንደዚሁ ደማቅ ታሪክ መጻፍ የቻሉ ናቸው ነገር ግን ቶተና ጋር ከተለያዩ በኋላ ለስራ ተቀምጠው ነበረ። ኖቲንግያም ፎረስት እንግዲህ ኑኖ ስፕሪንቶ ሳንቶስን ከአሰናበተ በኋላ እኝና አሰልጣኝ ቀጥሯቸው ነበር። ነገር ግን ውጤታማ ሊሆኑ አልቻሉም እና አንዳንድ ሰዎች እግር ኳስ እንግዲህ እንዲህ ባለ ሁኔታ ትፈርዳለች የሚል የተሰናበቱበት አሰልጣኙ የተሰናበቱበት ሂደት ትክክል ያለመሆኑን ባለሀብቱን እየኮነኑ ነው የሚገኙት። በውጤትም እንደዚሁ እየተገለጸላቸው ነው የሚገኘው ማለት ነው። አሁን ላይ አምስት ነጥብ ብቻ የዞ 17ተኛ ደረጃ ላይ ይገኛል በደረጃ ሰንጠረዡ ላይ ማለት ነው። እንደዛ የሚያስፈራውና በእንግሊዝ ፕሪሚየር ሊግ ለትልልቅ ክለቦች ትልቅ ስጋት የነበረው ኖቲንግያም ፎረስ በዘንድሮ ዓመት አጀማመሩ መልካም ነው ሊባል አይችልም ማለት ነው። እና ምናልባት ከዚህ ጋር ተያይዞ በቀጣዩ ቀናት አዲሱ አሰልጣኝ ደግሞ አንጂ ፖስቴ ኮግሉን ባለሀብቱ ሊያሰናበቷቸው እንደሚችሉ እንደዚሁ እየተነገረ ነው የሚገኘው። ቀጣይ የእሳቸውን የሚተኩ አሰልጣኞች በማማተር ላይ እንዳለ የክለብ ቦርድ እየተነገረ ነው የሚገኘው ማለት ነው። ሌላ ከአሰልጣኝ ቅጥር ጋር በተያያዘ እንደዚሁ የ2006 የዓለም እግር ኳስ ዋንጫ የውድድር መድረክ የዋንጫ ባለክብር የነበረው የተከላካይ ስፍራ ተጫዋቹ እንደዚሁ ካናቫሮ የኡዝቤክስታን ናሽናል ቲምን ስለመረከቡ እየተገለጸ ነው የሚገኘው። ኡዝቤክስታን እንግዲህ በዓለም እግር ኳስ ዋንጫ ውድድር መድረክ በታሪኳ ለመጀመሪያ ጊዜ ነው ያለፈችው። ሜክሲኮ፣ ካናዳ እና አሜሪካ በጣምራ በሚያሰናዱት የዓለም እግር ኳስ ዋንጫ ውድድር መድረክ ላይ ተሳታፊ መሆኗን አረጋግጣለች እና ይህንን ብሔራዊ ቡድን እንግዲህ በአሰልጣኝነት እየመራ ደግሞ የሚሄደው ጣሊያናዊ አሰልጣኝ ካናባሮ ነው ተብሏል ማለት ነው። ካናባሮ እንግዲህ እጅግ በጣም የሚገርሙ ከሚባሉ የጣሊያን የቀድሞ ተጫዋቾች መካከል አንደኛው ነው። አሁን እንግዲህ

በአሰልጣኝነት ሚናስ ምን አይነት ነገር ይዞ ሊመጣ ይችላል የሚለው ነገር የሚጠበቅ ነው ማለት ነው። ሌሎችን መረጃዎች ስንመለከት ደግሞ የእንግሊዝ የፕሮፌሽናል ተጫዋቾች ማህበር እንደዚሁ የወርሃ መስከረም የደጋፊዎች ምርጥ ተጫዋች እጩዎች እንደዚሁ ስም ዝርዝራቸው ይፋ ተደርጓል። በዚህም መሰረት የመርሲሳይዱ ክለብ ኤቨርተን በጣም በግሩም ሁኔታ እንዲጀምር ካስቻሉ ተጫዋቾች መካከል አንደኛው ሆማር አልዴሬቴ ነው። ይሄ ተጫዋች አለ የሊቨርፑል እንደዚሁ ሪያን ግራቨንበርች ይገኝበታል። ሄርሊንግ ብራውት ሃላንድ ከማንቸስተር ሲቲ፣ ኒክ ፖፕ እንደዚሁ የኒውካስል ዩናይትድ እግር ኳስ ክለብ ግብ ጠባቂ ነው። አንቶኒ ሴሜኞ በበርኖማውዝ እግር ኳስ ክለብ ውስጥ በጣም አስገራሚ ጉዞውን በማድረግ ላይ የሚገኝ ትልልቅ ክለቦች ከወዲሁ እያማተሩት የሚገኝ ባለፈውም ዓመት ለማስፈረም እንደዚሁ ጥረት ሲያደርጉ የነበሩ ክለቦች አሉ። ምናልባት በቀጣይ የጥሬ ተጫዋቾች የዝውውር መስኮት ላይ አንቶኒ ሴሜኞን ለማስፈረም ማንቸስተር ዩናይትድ በሰፊው ይንቀሳቀሳል ተብሎ እየተጠበቀ ነው የሚገኘው። እንደውም አንዳንድ የቀድሞ ተጫዋቾች የዩናይትድ ተጫዋቾች ቁጭታቸውን ሁሉ እየገለጹ ነው የሚገኙት። አሁን ባለፈው በፕሪሚየር ሊጉ ላይ የነበራቸውን እንቅስቃሴ ተመልክተናል። በተለይ ከፉልሃም ጋር የነበራቸውን ጨዋታ በሊቨርፑል አራት ሁለት በሆነ ውጤት በተሸነፉበት እንቅስቃሴ የልጁ ሚና እጅግ በጣም የሚገርም ነው። ባለፈውም ዓመት ጭምር የተጫዋቹን ብቃት የሚታወቅ ነው። እና ትልልቅ ክለቦች እያማተሩት የሚገኘውን ይህንን ጋና ኢንተርናሽናል ለማስፈረም እንግዲህ ትልቅ ጥረት በማድረግ ላይ ነው የሚገኙት። ማንቸስተር ዩናይትድን ጨምሮ ሌሎችም ክለቦች እንደዚሁ ተጫዋቹን ለማግኘት ከወዲሁ ጥረት እያደረጉ ይገኛሉ። ይህ ተጫዋች ተካቷል። የወራ መስከረም የእንግሊዝ ፕሮፌሽናል ተጫዋቾች ማህበር እጩ ማለት ነው እና ይህንን አይተናል። ሌላ ደግሞ እንደዚሁ በአርሰናል በኩል ማርቲን ዙቢ ሜንዲ እጭ ውስጥ የገባበትን አጋጣሚ እየተመለከትን ነው የምንገኘው። ማርቲን ዙቢ ሜንዲ በቀጣይ የዚህ እንግሊዝ ፕሮፌሽናል ተጫዋቾች ማህበር ስም ዝርዝር ውስጥ ከሚገኙ ተጫዋቾች መካከል አንደኛው ነው። በወርሃ መስከረም ከተደረጉ የአርሰናል ጨዋታዎች ላይ በጣም የሚገርም ነው። በተለይ ኖቲንግያም ፎረስትን ባሸነፉበት እንቅስቃሴ ላይ ያስቆጠራት ጎል እጅግ በጣም የምትገርም ነው። በዛ ላይ ደግሞ በጣም ታታሪ ሰራተኛ ነው። ያደረጋቸው እንቅስቃሴዎች ለቡድን ውጤታማነት ተመልክተነዋል ማለት ነውና ይህም ስራዎች እዚህ ውስጥ ተካቷል ማለት ነው። በቀጣይ እንግዲህ የሚሆኑትን እንመለከታለን ማለት ነው። የሄርሊንግ ብራውታላንድን ቀደም ሲል አንስቻለሁ። የሊጉ ከፍተኛ ጎል አስቆጣሪ ነው፣ ጎሎችን እያስቆጠረ ይገኛል። ከወዲሁ እንግዲህ በእንግሊዝ ፕሪሚየር ሊግ ገና ሰባት ምርሃ ግብሮች ናቸው የተደረጉት። እሱ ግን ከወዲሁ ዘጠኝ ግቦችን ከመረብ አሳርፏል። ከተጫወተው ጨዋታ በላይ ግቦችን እያስቆጠረ ነው የሚገኘው ማለት ነው። ክቡራትና ክቡራን ተመልካቾቻችን እንግዲህ ለዛሬ ለተሰኞ ምሽት መስከረም 26 2018 ዓ ም ከናሁ ቴሌቪዥን ናሁ ስፖርት ያሰናዳናቸው የሀገር ቤትና የባህር ማዶ ስፖርታዊ መረጃዎቻችን ይህንን ይመስሉ ነበረ። መረጃዎችን አሰናድቶ ለእናንተ በማድረስ ገዛ ንዱላ ቆይታ አድርግ ያለው የቀረጻ ስራውን ደግሞ ሲከውን የነበረው የካሜራ ባለሙያችን ዘካሪያስ አይሉ ነበር። ተወዳጅ የናሁ ቴሌቪዥን ፕሮግራሞች የሚቀጥሉ ይሆናል። ስለተከታተላችሁ እናመሰግናለን። መልካም ጊዜ ይሆንላችሁ።